በሚለው ነጠላ ዜማዋ ተወዳጅነትን አትርፋለች ሜሮን ኩርፋ ትባላለች። ከልጅነቷ ጀምሮ የሙዚቃ ፍቅር እንደነበራት አጫውታናለች። ወደ ሙዚቃው ዓለም የተሸጋገረችው ግን ኮሌጅ ከገባች በኋላ ነበር። ሶስት በሚሆኑ ፊልሞች ላይም ተሳትፋለች። ከአራት ዓመታት ውጣ ውረድ በኋላ ለአድማጮቹ የደረሰው ውድድ አልበሟ በግጥምና በዜማ አንጋፋና ወጣት የሙዚቃ ባለሙያዎች የተሳተፉበት ሲሆን ከአምስት መቶ ሺህ ብር በላይ እንደፈጀ ነግራናለች። ወጣቷ ድምፃዊ ሜሮን ኩርፋ ከየኔታ ቲዩብ ጋር ያደረገችውን ቆይታ እነሆ። አራት አመት ነው የፈጀው። ግጥምና ዜማ ስንመርጥ አንድ አመት ነው የፈጀው። ቃንታ ቅንብር ላይ ምናምን ነገር ስቱዲዮ ውስጥ ወደ አራት አመት አንድ ላይ አምስት ዓመት ምናምን ብለሽ ብ አልበምሽ ላይ አሉ የሚባሉ የሚታወቁና በጋዝ ከብዙ ምን ተሳትፈውበታል እና እነሱን የማግኘቱን እድል እንዴት አገኘሽው? ጀማ ለእራሴም አላውቅም እንዴት እንደሆነ ማለት ነው። በቃ ማለት እኔ ደግሞ ማለት ራሴ ለምን እንደሆነ አላውቅም። ከትልልቅ ንትንሽ ጋር ነው የምለው የሆነ ስራት በአጋጣሚ እንደማገኛቸው እንደዚህ እንሰራለን እና እድለኛ ነኝ ብዬ ነው የማስበው። በአጋጣሚ ነው የተገናኘት ግን ሁሉ ነገር የተቀናጀው ነገር በሙሉ በአንድ የሚሳካል። ከነሱ ብዙ ነገር የተማርኩት ከነበርኩበት አስር እጥፍ እነሱ አሻራቸውን አምሮ ብዙ እውቀትን ሰጥተውኛል። ከነሱ ጋር ኢቨን በመስራት ብቻ ሳይሆን ቁጮች በምታወሉ ነገር ምናምን ነገር ራሴ በጣም እንደበስል ሁላ ሆኛ ነው ብዙ ይሰጡሻል። በሙላይ ሰምቶ በጣም ማለት አዲስ ዘፋኝ አትመስይም ነው ለምን እንደዚህ በደንብ ስላሳድ እንዴት ነው ሁላም ተገርሞን ትንሚሉት ነው ጥሩ የእነሱ ምንትን ነው እኔ በደንብ እንደዚህ እንድገፋበት ያደረገኝ በኮንፊደንስ ማለት ነው። አልበም ውስጥ ምን ያለው ዘፈን የተካተተ አስራ ሶስት ትራክ ነው ያለው በግጥምና በዜማ በማቀናበር እነማናቸው እንግዲህ በቅንብር አሰፋ አለ ሚኪ ጃን አለ ካሙሱ ካሳ ማስተሪንግ አበጋስ አለ በግጥምና በዜማ አቤል ሙሌት አለ ጌትሽ ዮቤል ብርሃኑ አበበ አለ አበብርሃን ተዘራ ተችሎ እነሱ መስዋሉ። ክለብ ውስጥ ምን ሰርተሽ ታውቂያለሽ? አሁን እየሰራሽ ነው። በቋሚነት ስራሽ ምንድን ነው? እኔ በቃ ሙዚቃ ነው። ምን እንደዚህ ክለብ ውስጥ አልሰራ ያልሰራ በቃ እንደዚህ ማድረግ ማለት አንዳንዴ እንትኖች ማድረግ ስላለብሽ ጥቅም ስላለ ትሬኒንግ ማድረግ ስላለብሽ ሲጠሩኝ እሄዳለሁ። ጓደኞቼ እነሱ ጋር የሚሰሩበት ሆቴል ምናምን እሰራለሁ እንጂ እንደ ቋሚነት ሰርቼ አላውቅም። ምክንያቱም ቤተሰብም ትንሽ እንተንዳል ማለት እንደዚህ ሙዚቃ እንደ ማሳመርሽ እዛ ጋር ደሞ ለልስ ላይ ምሽቶች ማለት ትንሽ ይከብዳል። ያኛው እና እንትኔንም የሚነካብን ስለሚመስለን እዛ ላይ ብዙ ፊልም ላይም ተሳታፊ ነው ተሳትፈሻል? አዎ። እስቲ ስለነዛ ፊልሞች ንገረኝ ምንድን ነው? አንደኛው የሰራሁትን የትግስት መተኮ ፊልም ነው ነፍሷን ማረው እና የእሷ ነው። እዛ ላይ ሚሰራ ኤሜል ነው የሚለው ባልሰሳት ኤሜ የለው እና የተወሰነ ታይቶ ነው የወረደ። እሷም በህይወት ያለፈች አልተሳይ መረቅ እና የአቤል ምርጌት መሸረት ላይ የተወሰነ ሰርቻለሁ። እንዲሁም ደግሞ ማንዳ ላይ ኤማንዳ ላይ እንዲሁ ሙዚቃውን ሳልጀምር እንደ ሙዚቀኛ ኳየር ተቀባይ ሆኜ ዛላ ስቴጅ ላይ የሰራሁትን ከዛ ደግሞ የሰራሁት ደግሞ ሙሉ በሜት ሚንከራከር ግጭት እኮ የነበረው እሱን እየሰራ ነው ያለችው። ሰ ስት ሲቀረብ ከሰውዬው ጋር መግባባት አልቻለም። ፕሮዳክሽን ጥሩ አልነበረም። እሱም አቆምኩት በመሃል ምክንያቱም እኔንም ይህንን ነገር ከበድ ያለ ነገር ይዤ የመጣው ስላሰብኩኝ በዛ ነገር ላይ ሰው እንዲያቀኛን አልፈለም። ሜሪ፣ ከቤተሰቦችሽ ጋር አንድ የምትሰሩት የባ ጓራ ጎር ድርጅት አለ አብራሽ እንደምትሳተፊ ሰምቻል። እስቲ ስለሱ ንገሪኝ። ምንድን ነው የምትሰሩት? በጎ አድራጉ ቤተሰቦች ናቸው እንደዛ የሚያደርጉት። ተማሪዎችን ነው የሚረዱት፣ ወደ ስልሳ ተማሪ ይረዳሉ። እና እናቴ እዛ ላይ ብዙ ትልቅ ማስተዋጽኦ አላት። እንደዚሁም አባቴ መካሙ ሰኔ ወንደሰን አለሙ መኳምንት አለሙ በጣም ጥሩ እንትን ናቸው። እነሱ ትልቅ አርያ ነው ለኛ እያስቀመጡ የሚሄዱት። ጥሩ ነገር ነው እያደረጉ። እና እዛ ላይም አልፎ አልፎ እሳተፋለሁ በማለት በአለኝ በብር በምናምን ሳይሆን ሄዱ በማገዝ ምናምን ነገር ማለት ትምህርት ቤት ትምህርት ቤት ሕጻናቶችን መመገብ ነው። ይመገባሉ። አሁን ልብስ፣ ደፍተር ይሰጣል። ይሄንን ነገር የሚረዱት። እኔም እግዚአብሔር ካለልኝ ከዚያ ከሚገኘው ለእነሱም ማበርከት ነው የሚፈልገው። የእነሱንም አሪያ እግዚአብሔር ልብ ሆኖ ላይ ያሳድርብኝ። እንደነሱ ማድረጉ የሚፈልገው። ስፖርተኛም ነበር። መረብ ኳስ እጫወት ነበር የሰባት ክፍል ጀምሮ በጣም እንድስጫቱ ሳይ ቆም ይውላል ወይም አይ ማለት በጣም ነው የሚወደው። እዛ ላይ ያልቀጠልኩበትም እንጂ ሰርብ ላይም በጣም ጎበዝ ነበርኩ። እያት የከፈለኝ ባበል ነበር የምጫወቱ ግን በእንደዚህ ብለታቀፍ ማለት ትኩረትም ስላልሰጠት ነው እንጂ በጣም ጥሩ እንትን ነበር የምጫወቱ። በቀጣይ አሁን በፊልም ውስጥ ማለሽ ሙዚቃ ማለሽ ምንድነው መስራት የምፈልግ ስራሽ? እኔ ከእግዚአብሔር ጋር ሙዚቃው ላይ ነው ደግሞ አድርጌ መስራት የምፈልገው። እግዚአብሔር ደግሞ ካለልን ሁሉን ነገር ማለት ነው የሆነ ስለተመቻቸልሽ ብቻም ሁሉ ነገርም አደርጋለሁ ማለት አልፈልግም መዳፈርም አልፈልግም። ግን እግዚአብሔር ካንሳ ካለ ጥሩ ነገር አግኝቼ ስክሪፕት ፕሮዲስ ማድረግ እፈልጋለሁ። ከቻልኩን ደግሞ ብቁ ከሆንኩኝ እኔም መተወን እፈልጋለሁ። እሱ መስራት እፈልጋለሁ። ከእግዚአብሔር ብዙ ነገር አስተምሮኛል። ጠንካራ ነው ያደረገኝ ግን ያለፍሽውን ነገር ስታስቢው በቃ አይሆንም ብለሽ ሆን ስላስጥ የምትገቢ ነገር አለ። በቃ ይህ ነገር እንደዚህ ለፍቼ ትምህርት ይህ ነገር ሊሆን እንደዚህ ሊሆን ትጓጉያለሽ። ያለሽ የሰራሽው ነገር ሰው ጋር ደርሶ ምላሹን መስማት ትፈልጊያለሽ። ለእኔ ትልቅ ነገር ብለው መውጣቱ ለእኔ ትልቅ ስኬት ነው ብሎም አለ። ለእግዚአብሔር ይመስገን የሚፈልገው ነገር አድርጎልኛል። እና ሴት ስትሆኚ ታውቂዋለሽ፣ ብዙ ፈተና አለ፣ ብዙ ነገር የሚገጥምች ግን እግዚአብሔር ይመስገን ዋናው ጨርሽ የመጣተት ትልቅ ነገር ነው። ከወንድ ግን ሴትን ይከብዳል ብለሽ ታስበሽ? ለሴቶች ይከብዳል። አዎ ከባድ ነው። ምክንያቱም አምሽ ትሰሪ ያለሽ ብዙ ነገር አለ ከቤተሰብ ጋር እዚህ ጋር ማለት አንዳንዴ እንትን የሆነ ያም ይረፍሽ እና የሆነ ሰዓት ላይ አታቂ እንደ እንትን ነገር ተቀየረው፣ ምንድን ነው የሆነ ጭቅጭቅ ነገር ይበዛብሻል። ያ ያንንላችሁ ስለሽ ቤተሰብን አሳምነሽ እዛ ጋር ያለው ነገር ቢስተካከል ብዙ ነገር አለና የምትሰሪው ስራ ወይ ምን ይደም አሉ ነው ብለሽ ትተያለሽ። ከፍለሽበት ምናምን ነገር ስለመክፈል ብቻ ሳይሆን ጊዜሽን ታስበሽ አና ያ ያ አንዴ ብዙ ነገርን መስራትን ታጥቅ ያለው ለዚህ ስራ ግን እግዚአብሔር ይመስገን ለኔ መውጣቱ ትልቅ ስኬት ነው። ሰውም ደግሞ ሰምቶ የራሱን አስተያየት እንሰጠኝ በርቺ እንዲለን እፈልጋለሁ። እሺ፣ በመጨረሻ ማንስ ገለው የምትፈልገው ሰው ተቋምልካ ለ በመጀመሪያ እዚህ ላደረሰ ለሚሉ እግዚአብሔር ክብር ምስጋና ይግባል። ብዙ ነገር አድርጎልናል እግዚአብሔር ምን አሳጥቶኝ አያውቅም። ሲቀጥል ደግሞ እናቴ በጣም ነው የሚወዳት። ጠንካራ ሴት ነች። እሷ እንዲህ ስለሆነች ነው ጠንካራ ሆነ እዚህ ደረጃ የደረሱትን። እሷን አመሰግናታለሁ። እንደዚሁም ደግሞ ለአባቴ ለመልካም ሙሰኔ። እናቴ አስራት ከበደ ነች፣ አባቴ አሳደገኝ መልካም ሙሰኔ እሱንም በጣም አመሰግናለሁ። ቢቆጣ ምንም ቢልም በዛ ድርጊቶች በሙሉ ለም ትልቅ ትምህርት አስተምሮኝ አልፏል። ጠንካራ እንዲሆን አድርጎኛል። እንዲሁም ለእህቴ ቀጣዩ ደግሞ በስራዬ ላይ በጣም እንትን ብለው ከጀርባ የሆነው በደንብ እንትን ያሉ ለአሌክሳንደር ባረ፣ ለያሬብ ሰብስቤ፣ ለማዛ ተስፋዬ፣ ለጽ ድንቅ ለእህቴ በጣም የምወዳት የኔታ ናትች። በጣም ጎበዝ ተማሪነት እሷ በትምህርቷ ጎብዛ በጣም ማየት በምፈልገው ሲቀጥል ደግሞ እዚህ ላይ ለተሳተፉበት ይህን ስራ እዚህ ደረጃ እንዲደርስ ያደረጉት በሙሉ ከአበጋ ሲጀምር አበጋ፣ እንዲሁም ወንድሜን አሰፋ፣ ከሙስ ካሳ፣ ሚኪ ኃይሉ፣ ጃኖ ጆቤል፣ ብርሃኑ ተዘራቶች፣ አበ ብርሃኑ፣ አቤል ሙሉ ጌታ፣ ጌት ሽማሙ እነዚህም በጣም በጣም ከልብ ትልቅ አሻራቸው ነው ሚሊያ እግዚአብሔር አሁን አርት ጥበብን ታብዛላቸው ጊዜ ነው። ለ ከነሱ ጋር ቀጣይ ነገር ጥሩ ነገር እንደሚሰራ ተስፋ አድርጋለሁ። አመሰግናለሁ።